ኬላ ተደረገብኝ። ወደ ኤርፖርት ሲገባ ኬላ እንደተደረገበት ና አሳዘነኝ። ሁለት ማመላከቻ ታይበታል። እየፈነዳ እየወጣ እስከተመለከትንበት ሰዓት ድረስ አቶ ጌታቸው ብዙ ነገሮችን አምቀው ነው የያዙት። እኛ ካስቀመጥነው አቅጣጫ ውጭ ምንም እንዳይጨምር ምንም እንዳይቀንስ ብለን ነው የላክ ነው። እሱ ግን ጨምሮ ይዞ መጣ ነው የሚሉት። ጓድ መንግስት ኃይለማርያም ፈረጠጥ ፈረጠጡ እንደተባለ እና ጀግናያዲግ ሰራዊት ተቆጣጠረ እንዴት ከርማችኋል ከሀሳብ ሚዲያ ሀሳብ ዴሊ ተጀምሯል ዛሬም የምንወያይበትን ሀሳብ ይዘመተናል ያልፋልና መሐመድ ነን አብራችሁ እንድትቆዩ በክብር እንጋብዛለን ቻናላችንን ሰብስክራይብ ላይክ ሼር ያደረጋችሁ ከኛ ጋር ቤተሰባችን እናጠንክር አብራችን ቆዩ ማሜ እንኳን መጣ እንኳን ደና ጠበቀኛ። ሁሉ ሰላም ሁሉ ሰላም ሁሉ አማን። ዛሬም በሌላ ሀሳብ ተገናኝተናል። እንግዲህ የትግራይን ጉዳይ የወቅቱ የሀገራችን እጅግ በጣም ቁልፍና ሊነገርለት ሊወራለት ልንነጋገርበትም ጭምር የሚገባ ጉዳይ ስለሆነ እዙ አካባቢ ነው ቆይታ የምናደርገው በተለይም ደግሞ የጊዜ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ባለፈው ሳምንት ከሰጧቸው መግለጫ ባለፈ አሁን ደግሞ ነገሮችን እያጠሩ የመጡ ይመስላል። እነዚህ እየጠሩ የመጡ ነገሮች ምንድን ናቸው? በትክክልስ አሁን የትግራይ ምድር ላይ የሆነ ያለው ነገር መሬቱ ላይ የሆነ ያለው ነገር ምንድን ነው? ማን በየትኛው ወገን አለ? ምንድንስ ነው እያከናወነ ያለው? ፍላጎቶች ምንድን ናቸው የሚለው እናነሳለን። በተለይም ደግሞ ትናንትና በሰፊው አንስተነዋል የኤርትራን ጉዳይ አቶ ጌታቸው ከዛ ጋርም ተያይዞ እኛ ትናንት እንደ ግምታዊ ሀሳብም እንደ መረጃም እንደ ማስረጃም ጭምር አድርገን ያወራናቸው ጉዳዮች ላይ አቶ ጌታቸው ማረጋገጫ የሚመስሉ ሀሳቦችን አንስተው ተመልክተናል። ማመድ እነሱን ጉዳዮች እናነሳለን። እንደው ስለ አቶ ጌታቸው ስታስብ ከሚለው እንነሳ። እንዳንድ ባለሙያ አቶ ጌታቸው በጣም ይሄ ለሀሳባቸው ወደ ኋላ ማይሉ ሰው እንደሆኑ ይነገርላቸዋል። እኛ በትክክል ምናያለን መግለጫው ላይ እንደ አይነት ሰውን አቶ ጌታቸው ነው የተረዳውትኝ ነ አዎ፣ አንተ እንዳልከው ኢንተሌክቹዋል የምትለው ያነሳው ነው። በጣም ፕሮፌሽናል የሆነ ሰው ነው አቶ ጌታቸው። አሁን ኢትዮጵያ አሉ ከሚባሉ ጎበዝ ሰዎች መካከል አንደኛውና ዋነኛው ነው ልትል የምትችልበት አጋጣሚ ያለው። ያለመታደል ሆኖ የህወሓት አንድ አካል ሆነ ሚንስ እነሱም ሊጠቀሙበት ያልቻሉት አሁን ባለው ስታተስ የሰውየውን ስታተስ ስታየው አሁን ጄኔሬሽን አሁን ያሉ ሃያ አንደኛው ክፍለ ዘመን ላይ ያሉ ወጣቶች ያላቸውን አስተሳሰብና አቋም ያለው ሰው ነው። አንድ ሁለተኛ፣ ራሱን በብዙ ነገር ያበቃ ሰው ነው። ማቾርድ ነው፣ በጣም በቴክኖሎጂም ብለው በአካዳሚ ሻያንም ጭምር ነው። ጎበዝ ኮሚኒኬተርም ጭምር ነው። እያንዳንዷን ነጥብ እንዴት ማንሳት እንዳለበት ያውቃል። ክሪቲካል ቲንከር ነው፣ ራሽናልም ጭምር ነው። የጌታቸውን ፐርሶናሊቲ እኔ ሳነሳ አሁን ካለው የአለም ፖለቲካ የገባው ጂኦፖለቲክሱን በስትክክል የሚያውቅ ወደፊት ምን ሊሆን እንደሚችል አንዱ ባይዘዊ የአንድ ፖለቲከኛ ትልቁ ኳሊቲ ቀጥሎ ምን ሊመጣ እንደሚችል ካልኩሌት አድርገ ማስቀመጥ መቻል ነው። ጌታቸው ረዳ ደግሞ ፕሪዲክት የማድረግ ካፓሲቲ ነው። እና ያንን ካፓሲቲ ሲኖርህ አንድ ፖለቲከኛ ያንን ካፓሲቲ ያለው ማለት ደግሞ ኔክስት ታይም ምን አርጎ ምንን ማለፍ እንዳለበት በቀላሉ የሚያውቅ አይነት ሰው ነው። እና እኔ እንዳጋጣሚ አጋጣሚ ሆኖ ትላንት ኢንተርቪውንም አይተናል። ከትላንት ወዲያ በነበሩትንም አይተናቸዋል። ኢቨን ኢቭ እንዳየኸው ጊዜ አስተዳደር ሆኖ ትግራይ ውስጥ ህወሓት በጣም ሲረብሸው ያልተረበሸ ሰው ነው፣ አደለ ለብዙ ጊዜ። ሌሎቹ ቢሆኑ ብዙ ነገር ነበር የሚያደርጉት፣ ወደ ግጭት ይገቡ ነበረ፣ ያልተፈለገ ነገር ያደርጉ ነበረ። እያንዳንዷን ነገር ግን በትዕግስትና በጥበብ እያሳለፈ የነበረ ሰው መሆኑን የምታይበት አጋጣሚ ታያለ። ከዚያም ደግሞ ይመጣና ደግሞ መነጋገር ካለበት ሰው ጋር ዲቴል የሚያወራበት አጋጣሚ፣ ዝም ብሎ ደንፍቶ ወዳልተገባ ነገር አይደለም የሚሄደው። ይህ ማለት ምንድነው? እሱ ፕሪንስፕል የሆነ ሰው፣ በፕሪንስፕል የሚከተል በመርህ የሚራመድ አይነት ሰው ነው። እና ያው አንዳንዴ ስታስበው አልታደለም፣ እሱም ትላለ። እሱ የቆመበት ቦታ እና ያለው ካፓሲቲ ገበያና ገበያተኛ አልተገናኘለት ሰው ብዬ ነው ማነሰው። ፖለቲካው ላይ አለመገጣጠም በጣም ከባድ ነው። በተለይ ደግሞ ሀገር እና አካባቢ እንዲህ አይነት ሁኔታ ውስጥ ሲገኝ በትክክል ምን አይነት ሰው ያስፈልገዋል ብለህ ስትል፣ እንዲህ አይነት ሰው ነው የሚያስፈልገው፣ ተራማጅ የሆነ ሰው ያስፈልገዋል። እንግዲህ እንደምታውቀው የአቶ ጌታቸው በተለይ ደግሞ የጦርነቱ ወቅት ላይ የነበሩትን አቶ ጌታቸው እና ከጦርነቱ በኋላ በተለይ ደግሞ የፕሪቶሪያ ስምምነት ወደ እርቀ ሰላም መምጣቱ እዚህ አዲስ አበባ ወደ አንድነት ፓርክ የተከናወነው የሰላም ሽልማት የዚህ የእርቅ ሽልማት በኋላ ያለውን ስትመለከት ከዛ በትክክልም የጊዜ አስተዳደሩን የአመራርነት ቦታ ሲረከቡ ያሉት አቶ ጌታቸው ምን አይነት ናቸው? እንደው እንዴት ያሉ ናቸው? ለስትመለከት ወደዚህ በጣም ነገሮችን በአስተውሎት እና ሙሉ ኃላፊነት በመውሰድ ጭምር የሚያከናውኑትን አቶ ጌታቸው ተመልክተን ነበረ። እንግዲህ ከሰጡት መግለጫም ከሰጡት ቃለ መጠየቅም በመነሳት አሁን በትግራይ በትክክል ምን እየሆነ እንዳለ ጥቁርና ነጩ የለየለት ይመስላል። እንደምናውቀው ማመድ ሰሞኑንም እያወራንም አልነበረ? ማን ነው ለዚህ ሁሉ ተጠያቂው ማን ነው? ምንድንስ ነው? እዛ አካባቢ ላይ እየተፈለገ ያለው ነገር ምንድን ነው? በእርግጥስ የዛ አካባቢ አለመረጋጋት? ለውጭ አካላት የሚሰጠው እድል ቀላል ነው ወይ? ያንንስ እድል እንዴት አድርጎ መግታት ይቻላል የሚሉ ነጥቦችን እያነሳን እየተነጋገርን ነበረ። አቶ ጌታቸው በጣም እኔ በገባኝ ልክ ጥርት አድርጎ ነው ያስቀመጡት። እዛ አካባቢ ያለውን ፍላጎት ጥርት አድርጎ ያስቀምጠዋል። በጣም ከወደርኩት ነገር መጀመሪያ ላይ ዚህ የሰጡት ቃለመጠይቅ የመጀመሪያ አካባቢ ላይ የተናገሩት ምንድን ነው፣ አሁንም ሰሞኑን እየተናፈሰ ነበረ ማህበራዊ ትስስር ገጽ ላይ የጊዜ አስተዳደሩ ፕሬዚደንት ተቀይሯል የሚል ነገር እየተሰማ ነበር። እና ያው እንደዚህ አይነት መረጃዎች አንዳንዴ የዚህ የዲጂታል ሚዲያ የሶሻል ሚዲያው መብዛት ህዝብን ወደ ከፋ መደናገር ውስጥ የመክተቱን ነገር እየታዘብን ነው። አሁን ከሰሞኑም ከትናንት በስቲያ እየሆኑ የነበሩ ነገሮች እንዲያ ናቸው። ኦፊሻል የተነገሩ መረጃዎች የሉም። ነገር ግን የጊዜ አስተዳደሩ አመራር እንደተቀየረ መረጃዎች ሲናፈሱ ነበረ። በተለያዩ ዲጂታል ሚዲያዎች ሲናፈሱ ነበረ። አቶ ጌታቸው ይህንን አስረግጠዋል። ማህተሙ አሁንም እኔ ጋር ነው የሚገኘው፣ የትግራይ ክልል ጊዜ አስተዳደር አሁንም እኔ ነኝ። እኔ አዲስ አበባ የመጣሁትኝ ጉዳዮችን ለመፈጸም ነው እንጂ አንዳንዶች እንደሚሉት ተባረሬ ወይም ደግሞ ሸሽቼ አይደለም ሲሉ ተናግረዋል። በነገር ላይ ሰምታችኋል፣ ወደ አዲስ አበባ ሲመጡ የነበረው በጣም ድራማቲክ የሆነ ክስተት እየሰማት ነበረ ኬላ ተደረገብኝ። ወደ ኤርፖርት ሲገባ ኬላ እንደተደረገበት ምናምን አሳዘነኝ። ሁለት ማመላከቻ ታይበታለህ። አንደኛ ሰውየው በሕዝብ ቅቡል መሆኑን ታያለህ። ክሊርሊ እነሱ ማታክ ማድረግ የሚፈልጉት ወይ ደግሞ በእሱና በሌላው የህወሓት አመራር መካከል ያለውን አንዱ ልዩነት የምታይበት የእሱ ቅቡልነት ከእነሱ በላይ እያደገን የመጣው እና ማንም ሰው ደግሞ ከእነሱ በላይ ቅቡል እንዲሆን አይፈልጉም ምክንያቱም ለዛ ነው በጣም ብዙ ርብር የሚያደርጉት። አይተህ ከሆነ ከስልሳዎቹ፣ ሰባዎቹ በላይ ያሉ ሰዎች ናቸው ያንን አይነት ኮንሰፕት ውስጥ ያሉት። ጌታቸው ረዳ ደግሞ አዲሱ ትውልድ ነው፣ የህወሓት ቅርብ አዲስ የመጣ ትውልድ ነው። ከእሱ ጋር ያሉ ደግሞ አብዛኛው ጀኔሬሽኖች ወጣቶች ናቸው። አይተህ ከሆነ ኢቨን ኢቭ በጦርነቱ ጊዜ እንኳን ማየት ትችላለህ። በጣም ኢቨን የቲዲኤፍ የሚባለው የትግራይ ዲፌንስ ፎርስ ብለን የምንጠራው እንኳን ለሱ ስምሰት ሳኒታይዘር ነው የሚሉት እሱን ያው ማለት የእሱን ካፓሲቲ በስትክክል ግልጥ አድርገውት ማለት ነው። ኦልሬዲ ላመነበት ጉዳይ ወጣቶቹን አሳምኖ ሲንቀሳቀስ የነበረ ትክክልም ይሁን አይሆንም ዋና ነገሩ ማሳመኑ ላይ ስናወራ እያሳመነ የመጣበት አጋጣሚ እንታያለ እና ወደ ከእኔ ወደ ጠቅላይ ሚኒስቴሩ ጠርቶኝ ወደ አየር መንገድ ስገባ ኬላ ነበረ አለ ሰው ኬላው ላይ አስቆሙኝና ኦልሬዲ ሊገቱን ነው

የሀገሪቱ ወጣቶች የጌታቸው ረዳን ይፈልጉታሉ ማለት ነው ዛ ፖይንት እሱን ሴቭ ለማድረግ ነው ትልቁ ሪስፖንሲቢሊቲውን እንትቶ ነው አደለ እሱን ያሳለፈው እዛ ጋር ወጣት ነው ያለው ልጅ ሰውየው ራሱ ልጁ ማለት ነው እና ይሄን ስታይ አሁን ባለው ጀኔሬሽን ጌታቸው ረዳ ከአሁን ጀኔሬሽን ጋር ማች አድርገው እየሄደ ያለ አካል ነው ጀኔሬሽኑ ምንድን ነው የሚፈልገው ስትል የጌታቸውን ረዳ አቋም ነው ጌታቸው ረዳ ምንድን ነው የሚፈልገው ሰላም ነው የሚፈልገው ትግራይ ውስጥ አይደለም አሁን ባለው እሳቤ አሁን ባለው ኮንሰፕት ተዋግተን የሆነ ነገር እንፈጥራለን ሳይሆን በቃ ስልችት ያለው ወጣት ህልሙ ጨልሞበት መሄጃ አቶ ታስሮ የሆነ ቋፍ ውስጥ የተቀመጠ ወጣትን ጌታቸው ረዳ ላይ ተንጠልጥሎ ከዛ ውስጥ ለመውጣት የታገለ ያለ ወጣት ነው። በዚህና በጌታቸው ረዳና በሀገሪቱ ወጣቶች መካከል ደግሞ ህዋት የሚባል ድልድዩን ለመስበር የሚታገል ቀን ከሌሊት ጌታቸው ረዳን አታክ ለማድረግ መሄድ የሆነ ቡድን ያለበትን አጋጣሚ ታያለህ። ትመጣና ይሄ ቡድን ከኪሳራ አልተማረም ብዙ ጊዜ የምናነሳው ነገር ሶስት አራት የከሰረ ድርጊት ነው በማለት ኪሳራውን ለመግለጽ ሀገር የመራ ዓለም የሚያውቀው ተቋም የቀበሌ ማዕተብ ለመቀበል ሰው ሲገድል ስታይ ማለት ነው። ትግራይ ላይ የቀበሌ ማዕተብ ካላመጣችሁ ተብሎ ከጊዜያዊ አስተዳደሩ ጋር ለመጋጨት ከጊዜያዊ አስተዳደሩ ጋር ለመጋደል የሆነ የክፍለ ከተማ እንትን ሹማምንት አስገብቶ እዛ ቦታ ላይ እሱ የነሱ ኃላፊ ሆኖ እንዲቀመጥ ለማድረግ የሚያደርጉት ስተራገር ስታይ እየዘቀጣ እየመጣ ከዓለም ጋር መራመድ ያልቻለ አይነት አስተሳሰብና አመለካከት ይዞ የሚራመዱ ሰዎች የተከማቹበት ቦታ እንደሆነ ታያለህ ማለት ነው። አመራር እያለ አመራር መተካት መተካት አልሬዲ ምክንያቱም ተስማምቶ ነው የመጣው ህዋት ጦርነቶ ሲቆምለት አንዱ ፕሪቶሪያን ስምምነት ፈርሞ ነው። ብቻውን አይደለም ጌታቸው ረዳ የፈረመው። ጻድቃንና ጌታቸው ረዳ መጥተው ሲፈርሙ፣ የፕሪቶሪያ አደራዳሪዎችም የፌዴራል መንግስትም ጌታቸው ረዳን ፈልጎት አይደለም የጠራው። የላከው ራሱ ህዋት ነው፣ ራሱ ነው ሂድና ተደራደርልኝ ብሎ የላከው። ግን ደግሞ ምንድን ነው የሚሉት እኛ ካስቀመጥነው አቅጣጫ ውጪ ምንም እንዳይጨምር ምንም እንዳይቀንስ ብለን ነው የላክ ነው። እሱ ግን ጨምሮ ይዞ መጣ ነው የሚሉት። ለመደራደር አምነህ እስከላክ ድረስ ጨምሮ መጣ የሚል ነገር ሌላ ጉዳይ ነው የሚሆነው። አንድ ሁለት ብለህም ደግሞ አላስቀመጥክም። ምንም የምታስቀምጥበትንም ነገርም ነገር የለም። ምንም ጻፈ ነገር ላይ ያው ምክንያቱም እዛ ሄደ ነው ተጽፎ፣ ከዚያ ከተግባባህ በኋላ ነው የሚጻፈው። አደለም ብሎ እኔ እናንተ እንደራደር ብንባባል መጀመሪያ የምንነጋገርባቸው ሀሳቦች አለ። ኢቨን ፕሪቶሪያ ላይ ወደ አስራ አምስት ቀን የፈጀው ንግግሩ አይሆም ከዚያ በኋላ ነው ወደ ጽሁፍ የመጣው። ይህን ሰውዬ እነሱ አምኖበት ነው የላኩት። ትላንትና የማደራደር የመደራደር አቅም አለው የኛን ሀሳብ ይረዳል። የእኛን አቋም ይገልጽልናል ብሎ የላኩት እሱና እንደም ጀነራል ጻድቃኔ ነበሩ ሄዱት። ሁለቱም በጣም ፕሮፌሽናሎች ናቸው። ጀነራል ጻድቃኔ በምታውቀው በሚሊተሪ በጣም ፕሮፌሽናል የሚባል ሰው ነው። ጌታቸው ረዳ በሲቪሉ በጣም ፕሮፌሽናል የሚባል ሰው ነው በእርግጠኝነት ደብረ ጽዮን በዛ ቦታ ቢሆን ሁሉ ነገር ነው የሚያበላሸው። እርግጠኛ ነኝ ሁሉ ነገር ነው የሚያበላሸው። ምክንያቱም የደብረ ጽዮንን አቋም ስታይ አዲስ አበባ ሲመጣ ሌላ ሰው ነው ትግራይ ሲመለስ ሌላ ሰው እየሆነ ያስቸገረ ሰው ነው። አልያዝ አልጨበጥ ያለ እንደ ሳሙና እያሟለጨ ለህወሓትም ለፌዴራል መንግስትም፣ ለዓለም ዲፕሎማቶችም በጣም ያስቸገረ ሰው የነበረበትን ሁኔታ ታያለ። ጌታቸው ግን የአቋም ሰው የፕሪንስፕል ሰው ስለነበረ በዛ ሂደት ውስጥ ተልኮ ሄዶ እዚያ እነሱ ጋር የተደራደረበትን መንገድ ታያለህ ማለት ነው። እንግዲህ ምንድን ነው የተረዳውትኝ? ነይ እርሳቸው ከሰጡት መግለጫና ካደረጉት ኢንተርቪው ላይ ሁለት ዓመት ሞላውም አደለ አሁን ይሄ ጊዜ አስተዳደሩ ሁለት ዓመት ሞላው። በሁለት ዓመት ጊዜ ውስጥ አቶ ጌታቸው የዚህ የጊዜ አስተዳደሩን የፕሬዚዳንትነት ቦታ ወይም የአመራርነት ቦታ ተቀብለው እስካሁን ጊዜ ድረስ አሁን መጋቢት አንድ ልክ ነገር የው በደንብ እየጎላ እየወጣ እየፈነዳ እየወጣ እስከተመለከትንበት ሰዓት ድረስ አቶ ጌታቸው ብዙ ነገሮችን አምቀው ነው የያዙት። እንግዲህ አመራርነት ላይ አንድ በጣም ኳሊቲ ከሚባሉ ነገሮች ውስጥ አንዱ ምንድን ነው ይሄ ችግሮችን በራስህ በጣም እሱ ኳሊቲ ነው፣ ትልቅ ኳሊቲ ነው። አቶ ጌታቸው እስካሁን ብዙ ነገሮች እንደዛ እያደረጉ ወደ ፌዴራል መንግስት መምጣት ያለባቸውን ጉዳዮች መምጣት ባለባቸው ጊዜ እንዲመጡ፣ እዛው ክልሉ ላይ መቅረት ያለባቸውን ጉዳዮች እዛው ክልሉ ላይ እንዲቀሩ እንደ ጊዜ አስተዳደር እንደ አመራር የተሰጣቸውን ኃላፊነት በጣም በጥሩ በሚባል መልኩ ሲያስኬዱት እንደነበር ተመልክቻለሁ። ከያናኑ ንግግራቸው ላይ የምትረዳው ያ ነው። አሁን መጋቢት አንድ ላይ ይሄ ነገር በደንብ እንደዚህ ፍንድት ብሎ አደባባይ ወጣ እንጂ ከዛ ቀድሞ ክልሉ ላይ የነበረው እንቅስቃሴ እንዴት እንደሚመስል ከንግግራቸው ትረዳለህ። እኔ ይላሉ እኔ ድንበር አካባቢ ላይ እንግዲህ አምስት ወር ከአምስት ወር በፊት በድንበር አካባቢ የነበረው የጥበቃ የመከላከያ ሰራዊት እንዲነሳው ሆኗል። ሶ ያ የሆነው ለምንድን ነው? በቃ አካባቢው ላይ ጥሩ አይነት እንትን እንደተፈጠረ እርግጠኛ ስለሆኑ ነው። አሁንስ ግን በይህንን እድል ተጠቅመው ከክልሉን ከውጭ አካላት ጋር በቀጥታም ለመግለጽ ከኤርትራ ጋር ከኤርትራ ኃይል ጋር ግንኙነት ለመፍጠር እድሉን እየተጠቀሙ ያሉ አካላት አሉ ብለው ተናገሩ። እንግዲህ ስናስበው መሀመድ ይሄንን እድል ለመጠቀም የአንድ ጀንበር ጊዜ በቂ አይደለም። ጊዜ ይፈልጋል አይደለ? ትናንት ከትናንት ወዲያ የተሰራ ስራ ነው ዛሬ ላይ የሚሆነው። ሰው ከአምስት ወሩ ጀምሮ ይሄ እንቅስቃሴ ተጀምሯል እንደማለት ነው። ጊዜ አስተዳደሩን፣ የማፍረስ አቶ ጌታቸውን ገለል የማድረግ ይሄ ስለንቦናው የጌታቸው ስለንቦና ከኛ ጋር የሚሄድ አይደለም ነው የሚሉት። ኦፍኮርስ የሚሄድ አይደለም ምክንያቱም ጌታቸው በትምህርትም ብትለው በባህሪም ብትለው ከዚህ ነገሮችን በጣም ከሚያይበት አንጻር የምትለው ከዛ ከእድሜም አንጻር በጣም የተሻሉ ከሚባሉ አርሊ ህወሓትን የተቀላቀሉ አሉ። ከዛ ደግሞ ይሄ ሌቶ ነው ህወሓትን የተቀላቀሉ አሉ። ዘጌት ብለው ህወሓትን ተቀላቅለው ነገር ግን ጥሩ አይነት አውትስታንዲንግ የነበራቸው የፖለቲካ እውቀታቸውም በጣም የተሻለ ከሚባሉት መካከል ነው ጌታቸው ሰው። የዚህ ንግግሩ ላይ ትግራይ እንዴት ነበረች፣ ሰሜኑ ክፍል እንዴት ነበረ የሚለውን የጌታቸው ቃላቶች ይናገራሉ። ምን ሆነ መሰለ ከኤርትራ ሰራዊት ጋር የሚደረግ ግንኙነት እንዳለ ብለው ያነሳዋለ አቶ ጌታቸው ያነሱታለ። ቀድሞ ተጀምሯል ብለናል። ይሄ ግንኙነት ቀድሞ የተጀመረው በምን መልኩ ነው? እርሳቸው እንደገለጹት እዚህ አካባቢ ላይ ያለውን መዋቅር እንደ ሀገር የተደረሰውን ዚ የፕሪቶሪያዊ ስምምነትና መሰል አይነት ነገሮች ለማፍረስ የሚደረገው እንቅስቃሴ ላይ ሊያግዝ የሚችል ብቸኛና ብቸኛ አካል እኛ ጎረቤት ላይ ያለ አካል ነው እርሱን እድል ለመጠቀም ነው ይሄ እንቅስቃሴ የተጀመረው እኔ በተደጋጋሚ የማስቆምና የማስጠንቀቅ አይነት ተግባራትን አድርጌ ያለውኝ ነገር ግን ሰሚ አላገኘውኝም ነው ሙሉ የንግግራቸው አንድምታ ስታየው እንግዲህ ይህንን ስናነሳ ትግራይ እንዴት ነች አሁን መጋቢት አንድን አይደለ መነሻችን የምናደርገው ከመጋቢት አንድ ቀድሞ የነበረችው ትግራይ እንዴት ነች ልክ መጋቢት አንድ ከገባ በኋላና ና መጋቢት ሁለት መጋቢት ሶስት ምን ተከሰተ? እያለን እስከ ዛሬው ቀን ድረስ ስንመጣ ውጥረቶች በጣም እየሰፉ ነው ሄዱት። እዚህ ወደ አዲስ አበባ ሊመጡ ወደ ኤርፖርት እየሄዱ የነበረበት ክስተት ላይ ሁለት አይነት ድራማ ነው ሊሰራ የተፈለገው። እርሳቸውንም ሰምታቸው እንደነበረው አንደኛው እንግዲህ ተከታትለው እኔ አውሮፕላን ውስጥ ስገባ ያው በኦራል አይነት ነገር በፓትሮል መጥተው ነበረ የሚል ነገር ተናግረዋል። ያው እዛ አካባቢ ደግሞ የጥበቃው የፌዴራል መንግስት ጥበቃ ነው። ስለዚህ የሲቪል አቪዬሽንም ስለሆነ ያንን አካባቢ መቆጣጠር የሚችለው መግባት አልቻሉም። ነገር ግን እንደ አቶ ጌታቸው አነጋገር ምናልባት እርሳቸው ወደ አውሮፕላኑ ሳይገቡ እዛ ኤርፖርት ውስጥ እያሉ አሊያም ደግሞ ድንበሩ ላይ እዛች ኬላ፣ ኬላዋ ላይ እንደሆኑ ደርሰው ቢሆን ሁለት አይነት ነገር እንዲፈጠር ይደረጋል። አንደኛ ያው ናሪ ይሄ ዜና ሁለት አይነት ዜና እንዲሰራ ይደረጋል አንደኛ አቶ ጌታቸው ፈረጠጡ የሚል ዜና እንዲሰራ ይደረጋል ሁለተኛ አቶ ጌታቸውን አሰናበትን የሚል ዜና እንዲሰራ ይደረጋል እንግዲህ ሁሉም እንደ ፍላጎቱ ነው የሚወስደው በዋናነት ግን ተፈልጎ የነበረው ይላሉ እርሳቸው ፈረጠጡ የሚለውን ነው እኔ ግን እዚህ ጉዳይ ኖሮ ነው የመጣሁት ጉዳይ ደግሞ የተሰጠኝ ሀላፊነት ነው የትግራይ ክልል ሀላፊነት ነው ሲሉ ነው የተናገሩት እንግዲህ ከዚህ ከፕሪቶሪያ ስምነት ጋር ተያይዞ የአመራሩን ያለመፈለግ የነ ጀነራል ጻድቃንን ጉዳይ እነ ጀነራል ታደሰ ወረደን ጉዳይ ስታነሳ እርሳቸው እንደ አቋም ይወሰዱታል። አቶ ጌታቸው እኔ የተሰጠኝ ኃላፊነት አለ፣ ፌዴራል መንግስቱ ይህን ነገር እንዲህ አያደርግልኝም ብዬ እጄን አጣጥፌ መቀመጥ አልፈልግም። አይ እነዚህ ሰዎች ለህወሓት የሚገባውን እውቅና አይሰጡም ብዬ ዜና ጣጥፌ መቀመጥ የለብኝም። መሄድ ባለብኝ አግባብ እሄዳለሁኝ። እኔ ይሄ ነው አቋሜ። እነ ጄኔራል ታደሰ ደግሞ ልብ ካልክ እንደውም እስኪ ጠይቋቸው እያለ ነበር፣ ጠይቋቸው። እነርሱ ደግሞ ይሄን አይደለም የሚፈልጉት እያለ ነው። ሰው ማመድ የሚገባን ነገር አለ እዚህ ጋር አንተ እንዳነሳኸው ልክ ጌታቸው ረዳ ፕሌን ውስጥ ገብቶ እንደተነሳ እነሱ ዴትን የመጡት ስትል ወደ ኤፍኤም የተቋጠሩት አይደል የመቀሌን ኤፍኤም ብሎክ ምን ያክል ፕሮፓጋንዳ ሊሰሩ እንደነበሩ ማለት ነው። አንዳንዴ እንትን ነው የሚመስለው ማለት እነዚህ ሰዎች ራሳቸውን አፕዴት እያደርጉ አይሄዱም እንዴ ትላለ ባይዘዌ አንዱ ህዋትን የበላው አንደኛው ነገር አካዳሚሻኖችን ማጣቱ ነው። አይተህ ከሆነ ከመለስ ዜና ሞት በኋላ ነው ህዋት ፍርክስክሱ የወጣው አይደለ ምንም ሰው እንዳሌለው የምታውቀው እዛ ጋ ነው። ኢቭን በእነሱ መካከል እንኳን መግባባት ጠፍቶ እጃቸው ላይ የነበረውን የሀገር ትልቁን ስልጣን እንኳን እስከ ማጣት ደረጃ ድረስ መጡ። ምክንያቱም የነበራቸው አቋም፣ የነበራቸው ብቃት፣ የነበራቸው ክህሎት አንድ ሰው ላይ ጥገኛ ስለነበረ ማለት ነው ኦልሬዲ ሰውየው ከሌለ ምንም ነገር የለም። ሶ ህወሓትን ተቋም ነው ብለን ልናወራ አንችልም። እነሱ እንደሚያወሩት የህዝብ እንትን ነው ምናምን ብለን ልናወራበት የምንችልበት እስታተስ ላይ አይደለም ያለው። ምክንያቱም የሆነ ግለሰብ ሲሄድ ድርጊቱ ከዚያ ሰው ጋር ከሞተ አለቀ፣ በቃ አለቀ። የሆነ ግለሰብ ላይ የተመረከዘ ድርጅት ነው እንጂ ሰስቴም ያደረግ አይደለም። የአንድ ነገር ትልቁ ስኬት የሚለካው በቀጣይነቱ ነው። አንተ ብትኖርም ባትኖርም መቀጠል ከቻለ ነገር ዩአር ሰክሰስፉል በቃ አንተ ስኬታማ ሰው ነው ወይ ደግሞ ስኬታማ የሆነ ፕሮጀክት ገንብተሃል ማለት ነው። እዚያ ቦታ ላይ ሰውነ ዘላለም አትኖርም ምድር ላይ የሆነ ጊዜ ኤግዚስት ታደርጋለህ ከዚህ ዓለም ላይ ሰው አሁን በምታየው ሁኔታ ላይ እነሱ ትናንትና ከነበሩበት ተቸንክረው ከነበሩበት ነገር ጌታቸው ረዳ ፕሌን ተሳፍሮ ሲወጣ አይ ቲንክ የደርግን አይነት እንትን ለመመለስ ይመስላው ይመስል ሮጦ ሄደው ኤፍ ኤምን ተቆጣጠርን ምናምን ነገር ብሎ እዛ ጋር የሚመጡበትን አጋጣሚ ታያለህ። ጓድ መንግስት ኃይለማርያም ፈረጠጠ ፈረጠጠ ባለ እና ጀግና ዲግ ሰራዊት ተቆጣጠር አይነት ነገር ማለት ነው። አልሬዲ የዛሬ ሰላሳ ዓመት የነበረውን ዛሬ ልስራበት ስታስብ ይለያያል። ካልኩሌሽን ነው የዛሬ ሰላሳ ዓመት የነበረው ሰውም የሰው እውቀትም ቴክኖሎጂውም ዓለምም አይገናኝም በትላንትና በደመርከው ዛሬ ብደምር ላይሳካ ይችላል። ፖለቲካ እንደዛ አይደለም። አንድ ሲደምር አንድ ሁለት ላይሆን ይችላል። ፖለቲካ አንድ ሲደምር አንድ ሺህም ሊሆን ይችላል እና ትላንት በደመርኩበት ሊደምር ብትል አይመጣም፣ በታምር አይመጣም። እነሱ ጋር የነበረውን ያለውን ሁኔታ በጌታቸው ረዳን ለማሰናከል የሄዱበትን መንገድ ጌታቸው ረዳ ባይሆን ሌላ ሰው ቢሆን ምን ሊያደርጉት ይችላል ብለ ስታስብ ትላንትና የነበረውን ነገር ነው ይዞ የመጡት። ትላንትና እነሱ መካከልም የአድዋ የአክሱም ምናምን የሚል ሴንሶች ነበሩ ኦሬዲ ጌታቸው ረዳ የራያ ሰው ነው አይነት ምናምን ነገር የሚል አይነት ያው እሱን አታክ ለማድረግ አንዳንዴ ደግሞ ትግራይ አይደለም እሱ አይነት ሚል አይነት ነገር ለማምጣት እሱ ላይ ማይሰራ ነገር አልነበረም ግን ይህንን ሁሉ ተቋቁሞ አይ ቲንክ እኔ ህዋትን ህዋት ካደረጉ ሰዎች መካከል ቅርበኛውን ህዋት ይሄ ከስልጣን ከወረደ በኋላ የነበረውን ህዋት ይዞ እንዲቀጥል ካደረጉ ሰዎች መካከል ዋነኛውና ግንባር ቀደሞ ጌታቸው ረዳ ነው ዋነኛው ማለት ነው የሌሎችንም አይታቸዋል። እነ ፈትለ ወርቅ ናት አደለ? አንደኛ እሷንም አይታታል። እዚህ ግባ የሚባል አይነት አቋም ኖሯት አደለም። ኦልሬዲ ምንድነው እሱ ኢኮናት፣ እሷ ኢኮ ማስተጋባት ማለት ነው። ደብረጽዮን የተናገረው ነገር የምታስተጋባ አይነት ነች። እና ደብረጽዮን የያዘውን አቋም የምታስተጋባ አይነት ነች እንጂ ድርጊታዊ አቋም ተይዞ ድርጊታዊ ነገር ተይዞ የሚካሄደበትን አጋጣሚ አልተፈጠረም። ሰው አሁን ትመጣና በዚህ ደረጃ ካለ ማን ነው እሱ አሁን መዳን ያለበት? ባለፎለታ አይተናል። ህወት አልዳነም፣ ህዝቡም አልዳነም። የትግራይ ህዝብ እነሱ በፈጠሩት ስህተት ኦልሬዲ እነሱ ባመጡት ካልኩሌሽን እነሱ በሰሩት ካልኩሌሽን ወደ ጦርነት ተገባ። ያ ጦርነት ደግሞ ህዋትንም ግለሰብ ህዋት ውስጥ የነበሩ አመራሮችንም ህዝቡንም ትልቅ ዋጋ አስከፍሏል። ትልቅ ዋጋ ማለት ነው። ዛሬ ትግራይ የነበረችበት ቦታ ትመለስ ቢባል ብዙ ጊዜ ነው የሚፈጅባት። አይተ ከሆነ ስለ ጦርነቱ ጊዜ ብዙ ነገር ብታነሳ የባንክ ሰራተኛ ሁሉ ወጥቶ ሲዋጋ የነበረበት ምንድን ነው እሱ ማን ዌቭ ነው አለ ማን ዌ አርጎት ጦርነቱ በጣም ሲያቅታቸው በጣም ሲያቅታቸው የቻይና ከዛሬ ነማኦ የዛሬ 89 ዓመት መቶ ዓመት ይጠቀሙት የነበረውን አይነት ጦርነት ነው ያመጡት። ህዝባዊ ጦርነት ማለት ነው። ያ ጦርነት ደግሞ በየትኛውም አይነት ሂሳብ ኪሳራ ነው እንጂ ትርፍ አይኖረውም። አይተ ነው ምን ያክል ህዋ ትግራይ እንደከሰረ ኮ አሁን ዛሬ ስንት ቤት ነው አዘኖ የገባው? ስንት ቤት ነው ስቃዊ መጣው? ምን ስትርፍ መጣ? ኦኬ ምን ተገኘ? ከዚያ በኋላ ገብተው የሆነ ነገር እኮ ተዋግተው የሆነ ነገር ማግኘት አለብ ሶ አሁን ባለችበት ሁኔታ ትግራይ አሁን ባለችበት ሁኔታ እነሱ የሚፈልጉት አሁንም ወደዛ ወደ ጦርነቱ ለመውሰድ ነው ሀሳባቸው። አይተ ከሆነ ዛሬም ወታደር አልበትንም የሚልበትን አጋጣሚ ታያለ። ኢቨን ኢፍ ጊዜ አስተዳደሩ ሚሊሻ ሲያደራጅ እነሱ የራሳቸውን ሚሊሻ ሰርገው ገባ አድርጎ አስገብተው ያ ሚሊሻ ለጊዜ አስተዳደሩ እንዳይመራ በውሀት ብቻ የሚመራ አድርጎ የሚሄዱበትን አጋጣሚ ታያለ። በየቦታው የታጠቀው ቡድን እየመጣ የጊዜ አስተዳደሩን ስራና ሂደት ሲያቋርጥ ወይ ደግሞ ሲያደናቅፍታ ያለ። ግን አሁን ይሄ የወታደር ማቋቋመን ራሱ እኮ እንደ ጊዜ አስተዳደር ከሀይል እርምጃ ይልቅ ሰላማዊ መንገድን መምረጥ እኮ ቀላል መፍትሄ አይደለም። አዎ፣ ለህዝብ እኮ ታስቦ ነው የተደረገው። አሁን እኮ ጌታቸው ረዳ ሲናገር የምታየው እኛንን ህዝቡ ላይ ጫንቃ ይሆን ነው ነው የሚለው አይደል? እኛንን ህዝቡ ላይ ሸክም ይሆን ነው። ህዝቡ ተሸክሞን ዜጋ ያደረሰን እኛን ነው። ለህዝቡ ምን የሚያደረገው ነገር የለም ነው። ትክክልም ነው ስታስብ ሀምሳ ዓመት የነበረ ድርጅት ማለት የአፍሪካ ትልቁ የምትለው ድርጅት ነው ህወሓት። እንደዛ ነው ብሎ የሚያስቡት እነሱ። ግን ለትግራይ ህዝብ ጠብ ያለ ምን ለውጥ አመጣ ነው? እንኳን አንድ የፖለቲካ ተቋም ሁሉ ነገር እጁ ላይ ያለ አደለም? ተራ የምትለውን ትናንሾች እንኳን ባላፍት እንኳን የምትለው የሆነ ቡድን ትልቅ ለውጥ ያመጣል በቴክኖሎጂ ላይ የለም። ማስክን አሁን ለምሳሌ ተመልከት፣ ግለሰብ ነው ቴክኖሎጂ ላይ ያለ ሰው ነው፣ ፖለቲካ አይደለም ግን ዓለምን እየቀየረ ያለ ሰው ነው አደለም? አፍሪካ ውስጥ ናና ተመልከት፣ አንድ ግለሰብ ትልቅ ነገር ነው ለውጥ ነው የሚያመጣ በሀገሪቷ ውስጥ። እነሱ ግን ሀምሳ ዓመት እንኳን በነበራቸው ስታተስ ኢቨን ኢቭ አስተሳሰባቸውን መቀየር አልቻሉም። ትላንት ከነበረበት አስተሳሰብ ወደፊት መራመድ አልቻለም። ሶ ዛሬ ትግራይ አሁንም የትግራይ ወጣቶች የትግራይ ህዝብ ለጦርነት ነው ራሱን እያዘጋጀ ያለው በህዋት አስተሳሰብ። ዜርፎር እነሱ ጋር ህዝባዊ መስመር የሚባለውን ነገር አላቸው። ህዝባዊ መስመራችን ይዘን ነው የምንለው ከዚያ ህዝባዊ መስመር አንወጣም አይነት ነገር ነው። ህዝባዊ መስመር ደግሞ ኤኒታይም ወደ ጦርነት የሚወስድህ መንገድ ነው። ኤኒታይም ሁል ጊዜ ማለት ነው። ህዝብ ትግራይ ብቻ አይደለም ያለው፣ አለም ላይ ብዙ ህዝብ ነው ያለው። ኢትዮጵያ ውስጥ ብዙ ብሄር ብሄረሰቦች አለ። ተግባብተ ተደራርተ ተጋግዘ ብረ መኖር ትችላለ። መሳሪያ ብቻ ህግ አይሆንም። መሳሪያ ብቻ መፍትሄ አይሆንም። ገባ? አሁን ህዋት ጋር የእነሱ ህግ መሳሪያ ነው። አንድ ነገር አይተ ከሆነ ህግ ከማውጣትና አንድ ያወጣ ከሆነ ህግ ማስፈጸም መቶ ህግ ከማውጣት ይበልጣል። አንዱን ያወጣ ሆነ ህግ ተግባራዊ ማድረግ ኦኬ። እነሱ ለህገ መንግሥት አይገዙም፣ ለፕሪቶሪያ ስምምነት አይገዙም። ኢቨን ኢፍ ለራሳቸው ድርጊታዊ ለሚሉት ስርዓት እንኳን አይገዙም። ፐርሰናሊ እያንዳንዱ ነገር እየያዙ የሚሄዱ ከሆነ ይሄ የትግራይ ህዝብ ነገ እጣ ፈንታ ምን ሊሆን ይችላል? ዛሬም ድረስ ተመጣና ትናንትና በነበርከው ከዛሬ አምሳ ዓመት በፊት በነበርከው ኤርትራ ጋር ጥገኛ ሆነ ኢቨን መንግስት ሆነህ ከሀገር መርተክ ከጥገኝነት መላቅ እንኳን አትችልም። ዩሲ መንግስት ነበር ህዋት ሀገር መርቷል። ሚሊተሪ ምናም ገንብቻለሁ ብሎ ነው የሚያስበው። የዓለም ዲፕሎማሲ ናቃለሁ ብሎ ነው የሚያስበው። ትላንትና እኔ የነበሩኝ ሰዎች ጥሩ ጥሩ ቦታ አሉ፣ ከነሱ ጋር ሊንክ አድርጌው ነገር እፈጥራለሁ ብሎ ሚል አይነት ድርጅት ሆኖ ትላንትና እሱን ከሚመራ የነበረው ከኤርትራ ጋር ለመስራት ዛሬም ወደ ኋላ ተመልሰ፣ ትላንት ጡጦ ሲያጠባ የነበረ ሰው ጋር ዛሬም ትመለሳለህ ማለት ነው ዛሬም አድገ ምን ብለ ምን ብለ ያለ ሴንስ ማለት ነው። እና ይሄ ከምን ሀሳብ መጣ ብለ ስትል፣ እነሱ ያላቸው የሂደት አስተሳሰብ አመለካከት ከዓለም ጋር ራሱን አፕዴት እያደረገ የሚሄድ አይደለም። ዓለም አሁን ያለችበትን ስታተስ የሚያውቁ አይደሉም። ይሄ ቲንክ አውት ኦፍ ዘ ቦክስ አይነት ሰዎች አይደሉም። እና ቦክስ ውስጥ ብቻ ሁል ጊዜ በሰሩት ሳጥን ውስጥ ብቻ ራሳቸውን እያሰቡ የሚሄዱበትን አጋጣሚ ነው መታየው። እነሱ ጋር እንግዲህ ከፌዴራል መንግስቱ ማህተም የተመታበት የይፋዊ ሄደርና ፉተር ያለው ደብዳቤ እስካልወጣ ድረስ እስካሁን የሚታወቀው የክልሉም የአስተዳደር ማህተም ያለው በአቶ ጌታቸው ረዳ እጅ ነው። እሳቸውም ያልፋል ምን ብሎ ተናግረዋል። ባለፈው ዕለት ቢቢሲ ኢንተርቪው አድርገውለት ለምንድን ነው የመጣኸው? ተፈናቀልክ ምናምን ስትለው የቢቢሲ ጋዜጠኛ ነው። እኔ ተባርሬም ማንም ሰው አሳዶኝም አልመጣሁም የመጣሁት አንደኛ ዓለም አቀፍ ዲፕሎማቶችን ላናገር ላዋራ ነው። ሁለተኛው እኔ አሁን ዛሬ የወከለኝ ወይ ደግሞ እዛ ቦታ ላይ ያስቀመጠኝ በፕሪቶሪያ ስምምነት መሰረት የፌዴራል መንግስት ነው ከእሱ ጋር መነጋገር ግዴታ የሚሆንብኝ እሱን አነጋግሬ በሚቀጥለው ሳምንት መለሳለሁ ብሎ ያነሳው ክሊር ግልጽ ነው ግልጽ ነገር ነው። ስለዚህ በትግራይ ያለው አስተዳደር አሁንም ጊዜ አስተዳደሩ አቶ ጌታቸው ረዳ እንደሆነ ነው የሚታወቀው። እንግዲህ እዚህ ኤርትራ ድንበር አካባቢ ላይ እየተካሄደ ያለው እንቅስቃሴ ቀደም ሲል ያነሳ ነው ሁለት አይነት መልክ ነው ያለው። በቀጥታ ግንኙነት እያደረጉ ያሉ አካላት እንዳሉ ሁሉ ትንኮሳም እያደረጉ ጦርነት እንዲከፈት የኤርትራ መንግስት ወዲህም እንዲተኩስ ትንኮሳ እያደረጉ ያሉ አካላት አሉ ሲሉ አቶ ጌታቸው ጠቅሰዋል እንግዲህ ከዚህ በኋላ ደግሞ አካባቢው ላይ ምን ይኖር ይሆን የሚለውን በቀጣዩ የሀሳብ ዴይሊ ሰዓታችን እንመለሳለን ቀጣይ ሰዓት ቀጣይ ጊዜቶች ምንድን የሚፈጠሩት ምን ይሆናል ኦልሬዲ አሁን ባለው ሁኔታ ላይ የፌዴራል መንግስት እስካሁንዶች ምንም ነገር አልተናገረም አይተህ ከሆነ ምንም ነገር ኦልሬዲ እንጠብቃለን ምን ሊፈጠር ምን ሊባል እንደሚችል የምናያና እናያለን ዓለም አቀፍ ኮሚኒቲዎችም ወይ ደግሞ ኢንተርናሽናል ኮሚኒቲዎችም ምን ሊናገሩ እንደሚችሉ እናያለን፣ እንጠብቃለን። እስኪ ምናየው ጉዳይ ነው የሚሆነው። መሐመድ በጣም አመሰግናለሁ። አመሰግናለሁ። ወደ ተመልካቾች ከሀሳብ ሚዲያ ሀሳብ ደላያችን ይህን ይመስል ነበረ። ስለተከታተላችሁ እናመሰግናለን። ጨርቆዩ።